እሺ በላይ አጠቃላይ ኮርኒስ እና ቀለም ስራ ነው። ሰላም፣ እንዴት ናችሁ? እኔ ያለሁኝ እሺ፣ ማስታወቂያ እስኪል ስራ አላችሁ? ቤት መስራት የምትፈልጉ ኮርኒስ ሽንግ ስራ ማሰራት የምትፈልጉ ማለት ነው። ኮርኒስ ማሰራት ከፈለጋችሁ እንዲህ በሚያምር ሁኔታ በፕላስቲክ ካሻው ደግሞ በጨርቅ እንደዚህ አድርጎ በሚገርማችሁ ነገር፣ የጨርቁ ኮርኒስ ማለት ነው ከፕላስቲኩ የበለጠ በጣም ትልቅ ውበት አለው ማለት ነው። በሚያምር ሁኔታ እንደዚህ አድርጎ አሳምሮ ይሰራል ማለት ነው። በላይ ሁለገብ ኮርኒስና ቀለም የሚፈልጉ ሰዎች ዝሮ መስራት ትችላለህ። አጠቃላይ የፕላስቲኩንም ይሄንንም በጣም ደስ የሚል አሰራር ነው። እኔ በጣም ነው ያምረኝ ይሄ ማለት ነው። ከፕላስቲኩ ይልቅ ይሄ በጣም አምሮኛል። እንደገና ዋጋው ቀላል መሆኑ ዋጋው ቃለ በጣም የሚያምር እና ውድ ተከታታዮቼ እንዲህ በሚያምር ሁኔታ በጣም በቅናሽ ማለት ነው። ዋጋው በጣም ከፕላስቲኩ በጣም በጣም በቅናሽ ዋጋ ነው ማለት ነው። እና እጅግ በጣም ያምራል ከውስጥ ማዳብር ያለው እና እንዲህ በሚያምር ሁኔታ ቤታችሁን ማሳመር ትችላላችሁ ማለት ነው። ቀለምም እንደዛው በምርጫችሁ ቀለምም ይቀባል። በላይ ስልክ አስቀምጥላችኋለሁኝ። ማሰራት የምትፈልጉ ያው በዛ ስልክ ደውላችሁ ማግኘት ትፈልጋ ትችላላችሁ ማለት ነው 0910 ስልክህ 1653 ዜሮ ስምንት እና በዚህ ስልክ ታገኙታላችሁ በላይን። እቺ ሸሬራ ዋጋ ጭራሽ በጣም ታምራለች።